ቤተሰቦች የበግ ለምድ ከለበሱ ተክላዎች እንጠበቅ፣ ተጠበቁ። ነጠላ ለብሶ ማተብ አስሮ የተዋህዶ ልጆችን ማሳሳት፣ ሴቶቹም ነጠላ ለብሰው ማተብ አድርገው ማሳሳት ጀምረዋል። ተመልከቷት ችል እንግዲህ ሲያይዋት ቀይ ናት፣ መልከ መልካም ናት። ውስጧ ግን ከክሰል የበለጠ ነገር ይታይባታል፣ እጅግም የጠቆረ አስተሳሳይ የጠቆረ አመለካከት በውስጧ አድሯል። ለእንደዚህ ያሉት ሰዎች ጌታ ኢየሱስ ክርስቶስ ልቦና ይስጣቸው። ስማትች ልጅ ምን እንደምትል ማርያም አምላኪ ናት እንጂ ተመላኪ አይደለች። ኦኬ ድንግል ማርያም ከመላይክት ከቅዱሳን ሁሉ ጋር ሆና ጌታዋን የምታመልክ ሴት ናት እንጂ ተመላኪ አይደለች። መድኃኒት ወለደች እንጂ አዳኝ አይደለች ቤዛ ወለደች እንጂ ቤዛ አይደለች አይደለች። መጽሐፍ ቅዱስ እጅግ ትሁት በጣም በእምነቷ ጠንካራ የሆነች እግዚአብሔርን የምትታዘዝ እንደ እግዚአብሔር ክፍል የምትኖር ትዕግስተኛ ሴት እንደሆነች መጽሐፍ ቅዱስ እንዲናገር የእምነት ሴት እንደሆነች መልአኩ ወንድ ልጅ ትወልጃለች ሲላት በእምነት አሜን ይሁን የምትል ሴት እንደነበረች የእግዚአብሔርን ሀሳብ እና የእግዚአብሔርን ፍቃድ እሺ የምትል ሴት እንደነበረች እንጂ እሷ መመለክ የምትሻ ሴት አይደለችም። እንደሰማቸዋት ልጅቷ እንግዲህ ሙልጭ አለች። ትምህርት ያጠራት ድንቁርና ቤቱን የሰራባት አጠቃላይ በህይወቷ መጽሐፍ ቅዱስ ባል ነገር አንባ የማታቅ በሰፈሩ እንኳን አልፋ የማታውቅ ናት በየትኛው ሰፈር በመጽሐፍ ቅዱስ ሰፈር ትክክለኛው መጽሐፍ ቅዱስ በሚነገርበት ሰፈር አልፋ የማታውቅ የምትገርም የቀይ እናት በጣም የምትገርም ሴት ነች ንግግሯ ራሱ መርዝ ነው በቃ? ሙልጭ አለ መርዝ ምንም እንኳን ክርስቲያናዊ ንግግር የሌለበት ማርያም አምላክ አይደለችም። ማርያም አትመለክም፣ አምላኪ ናት እንጂ ተመላኪ አይደለችም ነው የምትለው። ድፍረቷን እዩት። የትኛው የተዋህዶ ልጅ ነው ማርያምን የሚያመልከው? ማስረጃ አለሽ ወይ? ወይስ ደግሞ የትኛው ትውልድ ነው የትኛው ሰው ነው እኔ ማርያምን አመልካለሁ ወይም ደግሞ ማርያም ፈጣሪ ናት ብሎ የተናገረው? በትሯት ምንም መረጃ የላትም። እንዲዝም ብሎ የነፋስ ወሬ አለ ደጁ ብሎ የመረጥ ነገር እኛ ማርያም ማርያም ስላልን ብቻ፣ ለነዚህ ሰዎች ግን ማርያምን እንዳመለክን የሚሰማቸው ሰዎች ብዙዎች ናቸው። ስለተዋህዶ ጠለቅ ብሎ አለማወቅ፣ ጠጋ ብሎ አለመጠየቅ። የተዋህዶ እምነት ምንድን ነው? ዓላማው አምልኮሱ እንዴት ነው? ስርዓቱ እንዴት ነው? አከባበሩ እንዴት ነው? ማርያምን ምንድን ነው የሚላጠው? ተዋህዶ የሚለውን ነገር ያላነበቡ ያልተረዱ እንግዲህ በርቀት ብቻ ሆነው ለመተቸት የሚሮጡ ሰዎች በተለይ ደግሞ ነጠላ ለብሰው እንደዚህ የሚሆኑ ሰዎች ሲታዩ ልናፍር፣ ልናዝንላቸው ይገባል። ልንጸልላቸውም ይገባል። ቢያንስ እንኳን የሚናገሩት ንግግር እንዲያስተካክሉ፣ እምነታቸው የፈለጉት ማምለክ ይችላል። ወደ ፈለጉት መኖር መሮጥ ይችላል። ግን ሰው ባላደረገው ላይ እንዲህ ያክል አፍን መክፈት ለዛውም፣ ነጠላ ተደርጎ ማተብ ተደርጎ ይህ እንዴት ያለ ክደት ነው በምንስ ይገለጣል? እንደዚህ ያለው ሐሰተኛ ንግግር አድርሱላት። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ አንድም ቀን አንድም ደቂቃ፣ ለአንድም ሰከንድ አንድን ፍጡር አምልካ አታውቅም። አንድን ፍጡር ፈጣሪ ነው ብላ አታቅም። ይሄን ንገሯት። የትኛውም የተዋህዶ ልጅ ያውቃል። ማንን እንደሚያመልክ ማንን እንደሚያከብር ደግሞ ለይቶ ያውቃል። ማምለክና ማክበር የሰማይና የምድር ልዩነት አላቸው። ይሄን እንኳን እየተማታቅ ሴት ነች ማርያም አትመለክም። ማን አመለከ? እንዳውም እኮ እያመለክሽ ያለሽው አንቺ ነች። ምን አይነት አምልኮ? የሐሰት አምልኮ፣ የውሸት አምልኮ። ያልተፈጠረ ነገር፣ ያልተባለ ነገር እንደሆነ አድርግሽ የምታወሪ ኢየሱስን የማታውቂ። ኢየሱስ እንደዚህ በሐሰት ወሬ አትምጡ፣ የሐሰት ንግግራት እናገሩ ብሎ አስተምሯል። በሐሰት ምንም ነገር እንደማይለወጥ እናውቃለን። እቺ ሴት ግን ፍጥጥ ብላ አይኗን በጨው አጥባ የተዋህዶ ልጆች ማርያምን ያመልካሉ ብላ መታለች። በእርግጥ ለእንደዚህ ያለው ሰው መልስ መስጠት አያስፈልግም፣ ግን በጣም ሲበዛ ያስጠላል። ማተብ አስሮ ነጠላ ለብሶ የተዋህዶ ልጅን ለማሳሳት በዚህ ደረጃ መሰለፍ አደገኛ ወርደት ነው። አደገኛ ክህደት ነው። ግልጥ ብለሽ በታወቀ አስተምሯችሁ፣ በታወቀ አዘማመራችሁ፣ በታወቀ አኗኗሯችሁ ሱሪ ለብሰሽ ከረባት አድርገሽ ነጠላውን ቁጭ አገች ነኝ። ከዛ ውጭ ግን ነጠላ ለብሼ ማተብ አስሬ አሳስታለሁ። አሁን ተባህኗ ላይ ሆነ። ስለዚህ አድርሱላት። ይህ ፍጹም ክደት ነው። እኛ ማርያም ቤዛ ናት ስንል ፈጣሪ ናት እያለ አይደለም። ማርያም አማላጅ ናት፣ የጌታ እናት ናት፣ ከጌታ ከልጇ ከኢየሱስ ክርስቶስ ታስታርቀናለች ብለን እንጂ ማርያም ፈጥራናለች፣ ተሰቅላ አድናናለች ብለን አይደለም። የምናከብራት የምናከብራት የራሷ የሆነ ክብርና ጸጋ ባለ ደረጃ ነው። እንኳን እኛ ቀርቶ መላእክትም አመስግናዋታል ሰላም ለአንቺ ይሁን ብሏታል። ነገር ግን እኛ ተዋህዶ እንዳንቺ እንዲሁ ግን ጥል አድርገን ይቺ ሴት አንላት፣ ማርያም የምትባል ሴት አንላት። የጌታችን የአምላካችን፣ የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ብለን ነው የምንጥራት እንጂ እንዳንቺ በሰፈር ወሬ በቤት ውስጥ ጨዋታ መሰል መልኩ ጌታን የምታመልክ ሴት ናት ብለን አይደለም እኛ የምንገልጻት። ምክንያቱም አንቺንም ያስገኘ እኛንም ያስገኘ አንድ ጌታ፣ አንድ መድኃኒዓለም፣ አንድ ኢየሱስ ክርስቶስን የወለደች ድንቅና ልዩ እናት ስለሆነች። ስለዚህ ምንድን ነው ዋናው መልእክቴ ከእንደዚህ ያሉ ተኩላዎች እንጠንቀቅ፣ እንጠበቅ። የሚገርማችሁ እኔ በእውነት እችል ሳላውቃት ብዙ ጊዜ ተከትያታለሁ። ኮሜንት ሁሉ ሰጥ ነበረ፣ ብዙ ጊዜ ማለት ነው። ለምን ካላችሁ አለባበሷ ሁሉ ነገሩ እኛን ስለምትመስል፣ ተዋህዶ ስለምትመስል ደግሞ ክፋቷ እኮ ውዝ ትቀላቀላለች። የተዋህዶን መዝሙር ታመጣለች። በቤቷ የተለያዩ የመናፍቃን መዝሮች ታመጣለች። እኔ አሁን አሁን ነው ከንግግሯ ተነስቼ እየተረዳሁ የመጣሁት እና ፍጹም መናፍቅ እንደሆነች ፍጹም ነጠላ ለባሽ መናፍቅ እንደሆነች አሁን ቅርብ ጊዜ ነው የተረዳኋት እና ስለዚህ ምናልባት የዋሃን ምስኪኖች፣ የዋሆች ካላችሁ እንደዚህ አይነት ሰዎች መተዋ እንንቀባቸው ነው ትልቁ መልእክቴ። ማርያምን አናመልክም እናከብራታለን። ማርያምን እንወዳታለን እንዳንቺ ግን ይህች ሴት እያልን አንጠራት። ምክንያቱም የፈጣሪ እናት ናት። አንቺ ቤዛ የሚለው የሚገርምሽ እንዴ? አረ ከቤዛ በላይ እኮ የጌታ እናት ናት እኮ ኢየሱስ ወልዳዋለች። ሰማይና ምድር የማይችሉትን ጌታ ወልዳ የለ እንዴ? ቤዛማ ምን ተራ ነገር እኮ ነው ቤዛ ማለት ያው። በነገሩ እናንተ ያው አይገባችሁም እ? ቤዛ ማለት በቃ የተሰቀለውን ብቻ እናንተ እናንተ ያው አንዱ ብቻ ነው። እንደዚህ ያው የጋሪ አይነት አካሄድ ስለምትሄጂ ምንም አንቻውን እንደዚህ ነገር ቢነግሩሽ አስተምም በቃ አይምሮሽ ያለው ቤዛ የሚለው በቃ ጌታ ብቻ ነው። ቤዛ የሚለው የዓለም ቤዛ የሚለው እሱ ብቻ ነው። ቤዛ ማለት አማላጅ ነው፣ አስታራቂ ነው፣ ጥላ ከለላ ማለት ነው። አለቀ። ከዚህ ውጭ ላ ትርጉም የለውም። የጌታ ቤዛነትና የጻድቃን ቤዛነት ይለያል። የድንግል ማርያም ቤዛነት በምንም አይገናኝም። ይሄን ለጌታ የምናውቅ ነህ ነይነ የሚየ ማርያም ነይነ ቤዛዊት ዓለም ማለት አንቺ የጌታ እናት ስትሆኝ ከጌታዬ ከልጅሽ ከኢየሱስ ክርስቶስ አስታርቂኝ አማልጅኝ ማለት ብቻ መሆኑን ልታውቂ ይገባል። ዝም ብለሽ ባልተማርሹ ባልተረዳሽው ባልዋልሽበት ነገር ገብቼ አወካለሁ፣ እዘባርቃለሁ፣ እንዳው እዛ እዚህ እረግጣለሁ የሚለው ነገር አይሰራም። ጥግሽን እንዴ እዛው እሱርሽ በከራባትሽ ነው መኖር ያለብሽ እንጂ ነጠላ ተለብሶ በዚህ ደረጃ አሰፍስፎ መሰናክል መሆን እጅግ ከባድ ነው።